ጤና ይስጥልኝ የተወደዳችሁ የአሻም ተከታታዮች ለዛሬ ለተማክሰኞ ጥቅምት 11 ቀን 2018 ዓም የአሻም ሰባት ዜናዎችን ይዘን ቀርበናል። ተረኛ አሳላፊው ብርሃን ሸቴ ነኝ። አብራችን ቆዩ። ጋበስኩ ርዕሰ ጉዳዮችን አስቀደምኩ። ኢትዮጵያ በትውልድ ቅብብሎች እየጸናች ቀጥላለች ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በኢትዮጵያና በቻይና መንግስታት መካከል በትምህርት መስክ ያለው የትብብር ግንኙነት እየተጠናከረ መሆኑ ተገለጸ። የጀርመኑ ግዙፍ ኩባንያ ባየር በኢትዮጵያ በመድኃኒት ዘርፍ ለመሰማራት ፍላጎት እንዳለው ገለጸ። ኢትዮጵያ በትውልድ ቅብብሎሽ እየጸናች ትቀጥላለች ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ ያለ ጥርጥር በትውልድ ቅብብሎች ጸንታ ትቀጥላለች ስሉ የፌደሪ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ የሶፍ ኡመር ወግ ከቅድሞና በስራ ላይ ካሉ አመራሮች ጋር ውይይት አድርገዋል። ጠቅላይ ሚኒስትሩ በውይይቱ ወቅት እንዳሉት ከሆነ ኢትዮጵያውያን ይህን ሁሉ ጸጋና ሀብት ይዘን መለመናችን እጅጉን የሚያስቆጭና ልንቀይር የሚገባ ጉዳይ ነው ብለዋል። ኢትዮጵያ አሁን ያለችበትን ታሪክ ቀይራ እንድትበለጽግ ሁሉም የድርሻው ሊወጣ እንደሚገባ አመላክተዋል። ኢትዮጵያ ያለ ጥርጥር ትውልድ የተቀባብሎ የሚያጽናት ሀገር ትሆናለች ያሉት ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የተለያዩ አካባቢዎች ያሉ ጉዳዮች መልክ እየያዙ ይመጣሉ ሲሉም ገልጸዋል። ብልጽግና ለማረጋገጥ ሁሉም እየአካባቢ ያለውን ሀብት እያወጣ ማልማት እንደሚገባውም ነው የተናገሩት። የሚበጀን በመደማመጥ፣ በመከባበር፣ በመተጋገዝና ተካፍሎ በጋራ መኖርና ያሉት አብይ አህመድ በትብብር መንፈስ ከሰራን የምንመኘው ሰላምና ብልጽግና ማምጣት እንችላለን ብለዋል። በኢትዮጵያና በቻይና መንግስታት መካከል በትምህርት መስክ ያለው የትብብር ግንኙነት እየተጠናከረ መሆን ተገለጸም። የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴታ ክቡር አቶ ኮራጦሽኔ ከቻይናዋ ሻንዚ ግዛት ምክትል ገዥ ዋንግ ጂአው የተመራ ልኡካን ቡድን ባነጋገሩበት ወቅት እንደገለጹት በኢትዮጵያና በቻይና መካከል ረጅም ጊዜ ያስቆጠረ የትብብር ግንኙነት አለ ብለዋል። በሁለቱ ሀገራት መካከል ያለው የትብብር ግንኙነት በአሁኑ ጊዜ ወደ ስትራቴጂካዊ አጋርነት መሸጋገሩንም ሚኒስትር ዴኤታው ተናግረዋል። የቻይና ስልጣኔ ማዕከል የሆነችው የሻንዚ ግዛት ከኢትዮጵያ ጋር በባቡር በቴክኒክ እና ሙያ እንዲሁም በሌሎች መስካዎች የትብብር ግንኙነት እንዳላትና ትምህርት ሚኒስቴር ከግዛቱ ጋር ያለውን ትብብር በከፍተኛ ትምህርት ዘርፍ ማጠናከር እንደሚፈልግ አንስተዋል። በኢትዮጵያ ባለፉት ዓመታት በርካታ ዩኒቨርሲቲዎች መገንባታቸውና በአሁኑ ወቅት የከፍተኛ ትምህርት ተቋማትን ጥራት ለማሳደግ እየተሰራ መሆኑን ጠቅሰው ግዛቲቱ በሳይንስ በቴክኖሎጂና በሌሎች መስኮች ያላትን ልምድና ተሞክሮ ለኢትዮጵያ ጠቃሚ መሆኑን አስረድተዋል። በግብርና ምርምር፣ ኢኖቬሽን፣ በትምህርትና በአቅም ግንባታ መስኮች በትብብር በመስራት ግዛቲቱ ከጅማ ዩኒቨርሲቲ ጋር የተፈራረመቸው የመግባቢያ ስምምነት አይነት የሚታይ መሆኑ አስረድተዋል። የቻይናዋ ሻንዚ ግዛት ምክትል ገዢ ሚኒስትር ዋንግ ዚአው በበኩላቸው ኢትዮጵያና ቻይና ዘርፈ ብዙ ስትራቴጂ አጋሮችና ወዳጆች መሆናቸውን ገጸው የሁለቱ ሀገራት ግንኙነት በቻይና አፍሪካ ግንኙነትም ግንባር ቀደምነት የሚታይና በማደግ ላይ ላሉ ሀገራትን በምሳሌነት የሚጠቅስ መሆን አስረድተዋል። በመጨረሻ የጅማ ዩኒቨርሲቲ ፕሬዚዳንት ጀማል አባፊጣና በቻይና የያንግ ሊንግ አግሪክልቸር ሃይቴክ ኢንዱስትሪያል ዲሞንስትሬሽን ዞን ምክትል ጸሐፊ ሚስተር ዋንግ ጆን የመግባቢያ ስምምነት ተፈራርመዋል። የጀርመኑ ግዙፍ ኩባንያ ባየር በኢትዮጵያ በመድኃኒት ዘርፍ ለመሰማራት ፍላጎት እንዳለው ገለጸ። የዓለም አቀፉ ገንዘብ ድርጅት አይኤምኤፍ እና የዓለም ባንክ ዓመታዊ ስብሰባ በዋሽንግተን ዲሲ ተካሂደዋል። የገንዘብ ሚኒስትር አህመድ ሺዴ ከስብሰባ ጎን ለጎን ከጀርመኑ የፋርማሲካል እና ባዮቴክኖሎጂ ኩባንያ ባየር ዋና ስራ አስፈጻሚ ቢል አንደርሰን ጋር ተወያይተዋል። ውይይቱ በኢትዮጵያ በፍጥነት እያደገ የመጣው የመድኃኒት ዘርፍ ያሉ ኢንቨስትመንት እድሎችን አጋርነት መፍጠር በሚቻልበት ሁኔታ ላይ ያተኮረ ነው። ሚኒስትሩ ኢትዮጵያ ያላትን ጠንካራ ኢኮኖሚ መሰረቶችና ተነጻጻሪ ጥቅሞች ያነሱ ሲሆን በአፍሪካ ፈጣን የኢኮኖሚና ህዝብ እድገት እያስመዘገበች ሀገር መሆኗንም ገልጸዋል። መንግስት የመድኃኒት ምርትን ማከፋፈልን ጨምሮ በተለያዩ ግዙፍ መስኮዎች ለሚሰማሩ ዓለም አቀፍ ድርጅቶች ምቹ የኢንቨስትመንት ምዳር ለመፍጠር በቁርጠኝነት እየሰራ ነው ብለዋል። ውይይቱ ሌላኛው የተኮረበት ጉዳይ በኢትዮጵያ ያለውን የመድኃኒት ግብዓቶች የማምረት አቅም ማጠናከር ላይ ትብብር መፍጠር የሚቻልባቸው መስኮች ነው። የገንዘብ ሚኒስትሩ ኢትዮጵያ በመድኃኒት ዘርፍ ያላትን ስትራቴጂካዊ ስፍራና የሎጂስቲክስ አቅሞች አንስተዋል። የኢትዮጵያ አየር መንገድ ሰፊ የካርጎ ኔትወርክና የኢትዮጵያ አፍሪካ በሽታዎች መከላከልና መቆጣጠር መካከል ወይም አፍሪካ ሲዲሲ ዋና መቀመጫ መሆኗን በማሳያነት የጠቀሱ ሲሆን ይህም ሀገሪቱን በቀጠናው መድኃኒት ማምረትና ስርጭት ማዕከል እንደሚያደርጋት ማመላክቷል። የባየርን ኩባንያ ዋና ስራ አስፈጻሚ ቤላን ደርሰን በበኩላቸው የኢትዮጵያ መንግስት ስራ እያደነቁ ሲሆን ኩባንያው ከኢትዮጵያ ጋር በትብብር ለመስራት ዝግጁ ሆኑን ገልጸዋል። ኩባንያው ኢትዮጵያ መሰረታዊ የመድኃኒት ምርቶችን ለማስፋት እያደረገች ያለውን ጥረት ለመደገፍ እና የፋርማሴቲካል ዘርፉን አቅም ለማጠናከር ያሉ የኢንቨስትመንት እድሎች የመመልከት ፍላጎት እንዳለው ተናግረዋል። በሀረሪ ክልል የህዝብን ተጠቃሚነት እያረጋገጡ ያሉ ተግባራትን አጠናክሮ ማስቀጠል ይገባል ተባለ። በሀረሪ ክልል የህዝቡን ተጠቃሚነት እያረጋገጡ የሚገኙ ተግባራትን በቅንጅት አጠናክሮ ማስቀጠል ይገባል ሲሉ የክልሉ ርዕሰ መስተዳደር አቶ ኦርዲን በድሪ ገለጹ። የክልሉ ስራ አስፈጻሚ አካላት የ2018 የመጀመሪያ ሩብ ዓመት ስራ አስፈጻጸም የሚገመግም መድረክ እየተካሄደ ይገኛል። መድረኩን የከፈቱት የክልል ርዕሰ መስተዳድር ኦርዲን በድሪ እንዳሉት በክልሉ ባለፉት ሶስት ወራት በሁሉም ዘርፎች አበረታች ውጤቶች ተመዝግበዋል። በተለይ የገጠርና ከተማ ነዋሪዎችን ተጠቃሚነት ያረጋገጡ የልማት ስራዎች በስፋት መከናወናቸውን ተናግረዋል። እነዚህ ውጤቶች ይበልጥ ለማስቀጠል ቅንጅታዊ ስራዎችን አጠናክሮ ማስቀጠል ይገባል ያሉት ርዕሰ መስተዳድሩ ለዚህም የግምገማው መድረክ ወሳኝ መሆኑ ተናግረዋል። መድረኩ አበረታች ስራዎችን ለማጠናከርና ውስንነት የታየባቸውን ደግሞ በተቀናጀ መንገድ ለማስቀጠል እድል ይፈጥራል ነው ያሉት። ተቋማት በሚያከናውኗቸው ተግባራት ማህበረሰቡን ምን ያህል ተጠቃሚ አድርገዋል የሚለው በግምገማው ልዩ ትኩረት የሚሰጠው ጉዳይ መሆን ጠቁመዋል። በግምገማ መድረኩ ላይ የክልሉን የ2018 በጀት ዓመት የመጀመሪያ ሩብ ዓመት የካፒታል ፕሮጀክቶች ፋይናንሽልና ሌሎች የስራ አፈጻጸሞች የሚያሳይ ሪፖርት ቀርቦ ውይይት ይደረግበታል ተብሎ ይጠበቃል። ተመልካቾቻችን የሰዓቱን ዜናዎች ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳቸው። ኢትዮጵያ በትውልድ ቅብብሎች እየጽናች ቀጥላለች ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በኢትዮጵያና በቻይና መንግስታት መካከል በትምህርት መስክ ያለው የትብብር ግንኙነት እየተጠናከረ መሆኑ ተገለጸ። የጀርመኑ ግዙፍ ኩባንያ ባየር በኢትዮጵያ በመድኃኒት ዘርፍ ለመሰማራት ፍላጎት እንዳለው ገለጸ። ለዛሬ እለተ ማክሰኞው ጥቅምት 11 ቀን 2018 ዓመተ ምህረት የአሻም ዜናዎች በዚህ መልኩ ተገባደዋል። ተረኛ አሳላፊው ብርሃን ሸት የነበርኩት ቀሪ የጣቢያችን ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። አሻም ለሁላችን።